አንፈራም አንኮራ። ምንም የሚያስፈራ ነገር የለም፣ በውስጥ ሂዶ የሚያስፍ ነገር የለም። ገጥመን መስሎኝ ፊት ለፊት ነው የምንገጥመው። ኦኬ፣ ሪስፔክት እናደርጋችኋለን፣ እሱንም ማሚ። ከዛ በዘለለ አታስቀጣት እባክህ ያላቸው፣ አትለምኑት በማርያም። እንደዛ የልብልብ ይሰማዋል ያንኛው ማሚ፣ የልብልብ ይሰማዋል ነገሩ እንትን እኮ ነው። ፕሮፌሽናሊዝም ማለት ይሄ ነው። ቅድም ስትሉ ነበረ እየተናገራችሁ እንደዚ አይደለም ደርዝ ነቲንግ ፐርሰናል ሂር፣ በአንቺና በእሱ መካከል ነቲንግ ፐርሰናል ከጌሙ በኋላ ባክ ቱ ስኩዌር በቃ ማሜ ማሜ ነው። አንቺም አንቺ ነሽ፣ እኔም እኔ ነኝ። አንቺም ጊፍተር ያንቺም ጊፍተር ነው። ጌሙ እንደዛ ሲሆን ቅድም ለማሜ አድቫይዝ እያረኩት ነበረ። በቃ ፐርሰናል ባውንደሪዎች አይነኩ። 8000 10000 15000 ሰው ያያዋቸዋል። ስለዚህ ፐርሰናል ባውንደሪዎች ሳይነኩ ጌሙን ፕሮፌሽናሊ ማኔጅ አድርጉት ብዬ እያወራሁት ነበርና ሴም ሴምቲንግ ፎዩ እና አሁን እኔ ከሄለን ጋር እልህ ምናምን ኖረኝ አይደለም ተመልሼ እዚህ የገባሁት ቅድም ማሜጋ ነበርኩ ኢንከረጅ አደረኩትኝ አሁን ደግሞ ማሜጋ የተናገርኩትን ነገር ሴምቲንግ እዚህ እየተናገርኩ ነው እና ጌም እንደዚህ ሲሆነ ደስ የሚለው ብዙ ሰው የሚያያቹ እንደዛ ሲሆኑ የሆነ ሰዓት ላይ አጭ እዛ ቤትማ በቃ ለጆሮ የሚቀርፍ ነገር አለ በቃ ይቅር ብሎ ሰው ሊቀር ይችላል ያንን ለማለት ነው ሉ እንግዲህ እሺ ቅጣት ተቀጦ ነበረ ወንድም እና ችግር የለውም። ያ እኛም ቢሆን ጌም ጌም ነው ብለን የገባለበት ጌም ሌላ ነው፣ መጥቶ ውቅ ሌላ ነው። አንድ ጊታይ ለፈለገው ጌመ የመስጠት መብት አለው። እኔ ደግሞ እባካችሁ አትጮ ትን አታስቀጭ ቤ ምን አልጠይቅም። ጥቅደሰ ግን የአሁኑ ጨዋታ ተሸንፋችኋል። እባክህ አንበሳይን ስጡኝ። ማሜ አንበሳይን ስጠኝ። የእኔ ዲፍታሮች የሚጠብቁት ይሄ እኔ ሆኑ እንድስጤ ፈልጋለሁ አንበሳችን አሸንፈን ነው እንደዛ ነበር እንዴ ሙሉን አልተከታተልኩትም ዲል ነበራችሁ በአንበሳ ነበር የመጨረሻው ጌታ እኔና ማሜ የአንበሳ ጌም

በል አንበሳ እየተጫወት ነው። አን የተጫ ነው። በትንሹ ነው በትልቁ ነው አንበሳን በትልቁ ፕሮፌሽናል ጌመር ነን። አንበሳ እኮ እንዳነባ ነው መስጠት የሚገባ ሲጀመር በትንሹ አንበሳ ነው ሲጀምር። ሲቀጥል ደግሞ እየተናገርኩ ነበር። እኔ ቤት ያሉት ወላሂ ሰምተዋል። አንቺ ቤት ከሆነ እኔ እንጃ። እንጂማ ትልቁ አንበሳ በቀደም አላወረድኩልሽም እንዴ ለምን

ስትበይ መተሽ አንበሳ ለሩሽም እኔ በቀደም አንበሳ አሁን ጌም ውሸት ጣርቶ አልገባሽ ይሄ ውሸት እርድና ቅጣት የሆነ መደባበት መሸፋፈድ ምናምን የለም። መቅጠም ነው። ካሸነፉ መስጠት ከተሸነፉ መሰጣታል ካሉ ለመገደል አያችሁ። እዚህ ጋር እኛ የተሸወርነው ባንበሳ ስንባል በትልቁ ነው በትንሹ ነው ብለን መጠየቅ ነበረብን። አንድ ፖይንት አዙ ቆይ ዝም ብላንት ጣልቀን አስገባባችሁ። ሁለተኛ ፖይንት እኛ ምን ታርጌት ነው ስንጫወት አልነበረ

ጊፍተር ነው ልትሰጥሽ። ጌመር ነው እኮ። ጊፍት ምንድን ነው ስትሰጪ ነው እኮ ምታገኘው። ሲጀመር ደግሞ ሲቀጥል ደግሞ ይሄ አሁን ለምሳሌ ዛሬ እኔ ካልሰጠውሽ ላንቺ፣ ነገ አሁን ለምሳሌ በቀደም ብዙ ቅጣት ተቀጥተሽ ብዙ ምንም ሳትሸቂ ወጣሽ። ከዛ በኋላ እኔ ልክ ነሽ። ኦፍ ኦፍኮርስ ልክ ይሄው። እንደዚህ አይነት ነገሮች ይሄ የመጨረሻ ሲሆን፣ ሁለተኛ ደግሞ አሁን ልቀጥል ነበር፣ እያስቸገረ ነበር። ገባሽ? ልጆች እኔ ካላስተኛ ሁለተኛ፣ ዝም ብሎ ተነሳ መኪናውን ልቀጥል ሲል እናትዮ ና ተቀሰቀሰችው መሰለኝ። እኔ እንጃ። አንቺ የሆነ መኪና ቅጣት ሲባል ወላሂ ላዝም ከላይ ሆኖ ማሜ አለኝ። አቤት፣ ሰማሁ። አዎ፣ በዛ ሰዓት ነው እኮ የተነሳ ወደ ታች ሲወርድ ማለት ነው። ኦኬ

እንደምን አስጨናነቀኝ። አንዳንድ ሰዎች አሉ የሰው ልብስ ልብሳቸው እንዲያምርም ልብሳቸው ሲያስጠላ ፋሽን ለብሰው አልመጡ ቡቱቱ ለብሰው መጡ ይሉ ሰዎች፣ አየን እኮ እንደዛ ያሉ ሰዎች እንደዛ ያሉ ሰዎች ሜዳ ላይ በሰለጠነ ዘመን ምግብ እየበሉ ሜዳ ላይ የሚጥሉ ናቸው። አላያችሁ? ምዶቼ ምግብ እየበሉ ኮዳውንም ሃይላንዱንም፣ ቆኑንም እንዲያረቡ ይጥላሉ ሜዳ ላይ ከዛ ደግሞ ስለ ሰው አለባበስ ስታይል ያወራሉ የአካባቢ ጽዳት ስለ አካባቢ ጽዳት መጀመሪያ እናስብ ስለ ሰው ልብስ ፋሽን ከማሰብ ቴንኪው ጨርሻል አንተን ጠርቶ ያፈረ ሰው የለም ታውቃለህ ሁሌም ጌታ ሆይ ብዬ አይኔ ወደ ሰማይ ሳማትር ከነ ልጁ ነው ከነ ልጅ ከነ እናት ሁሌም ከጎን ያለግ ፈጣሪ ወይ ቢያንስ አንድ ሁለት ብሸነፍ ምንም ማለት አይደለም፣ ለጨዋታው ድምቀት ነው። ሙሉ ግን ስቀጠቀጠ እንዳላድር ሰው ባንተ ተመስሎ ይምጣልኝ ዘንድ እለምናለሁ። ቴንክ ዩ እንደ እግዚአብሔርማ ከላይ ድረስ እንዴት ይመጣል? ስንቱን ይቻል፣ ስንቱን እኛን ችሎ ከላይ መጥቶ አይሆንም። በሰው ይላክልኝ፣ በሰው ተመስለክ፣ በሰው ተመስለና ጨርሻለሁ። አሁን ጥሯቸው።

ዋው ተረሳ ማለት ነው። በደቂቃ ውስጥ ምን አለ ብዬ እኮ ነው። እድሜ በል ጥራቸው። ሰላሳ ስድስት ጊዜ ትለጠለጣለህ። ዛሬ አዘጋጀ። አንተ ዝም ብለህ ሰው አይደለም። ትክክለኛ ነገር ነው። ሾርኔ ዚ ዌልካም ዚ ስማኝ ስማኝ